ትሁት የካሌብን አባት ያገደውን ገንብ የሚያክል ሰውዬ አጋድማ አባዬን እንግዲህ የካሌብን አባት ይዛ ወጣለች። ዳኒን ብትቀሰቅሰውም ሊሰማ አልቻለም። ነገር ግን እሷ ማምለጥ ስለነበረባት የካሌብን አባት ይዛ ተሰውራለች። አጋቹም ሲነቃ ማንም እንደሌለ ሲያቅ ዳኒን ጥሎት ይሄዳል። በኋላ ቲና ስትመጣ እንግዲህ ዳኒን ወድቆ ታገኛለች። ወይኔ ጉዴ፣ ወይኔ እያለች ዳኒን ውሃ ስትረጨው ይነቃል ምንድን ነው የተፈጠረው ብላ ጥያቄ ስታቀርብለት ምንም የሚያውቀው ነገር የለም ቆየት ነኝ ያለህበትንም አታውቅ እንዴ ትለዋለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት እረፍት ይበልልኝ። ሙስ ሊም ወገኖችንም ሰላም ብያለሁ። ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ተከታታይና አስተማሪ ድራማን እዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ። እንዲሁም ነባሮች ቪዲዮውን በላይክ በመጀመር አበረታቱኝ። የምታበረታቱ ሁላችሁንም ክብር ውስጥ እኔ ብያለሁ። ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ እንድትከታተልኝ በአክብሮት እጋብዛለሁ። ባለፈው ክፍል ላይ እንግዲህ በጣም ልብ አንጠልጣ የሆኑ ሲያልቅ ድራማው ዳኒ እንግዲህ አባዬን ለማስፈታት እነሱ ጋር ሲያስመስል ነበረ። በቃ እኔ ልግደለው እያለ ለአጋቹና ለቲና ሲያስመስልላቸው ነበረ። ነገር ግን ያው አጋቹም ዳኒንም ጨምሮ አግቶት ነበረ። በስተመጨረሻ እንግዲህ ቲናና አጋቹ ሲወጡ አሁን ያለን እድል መጠቀም አለብን፣ በዚህ መውጣት አለብን ብሎ ዳኒ እራሱን እንደምንም ብሎ ከፈታ በኋላ አባትየውን እየፈታ እያለ አጋቹ ይመታል ይመጣል። እንግዲህ በዛን ሰዓት ዳኒን እዛው ሲመታው ይወድቃል። አባትየውንም አንዴ ሲመታው በዛው እንደ እንቅልፍ ያሸልባል ማለት ነው። ከኋላ እንግዲህ ሳይታሰብ ትሁት ለቲና በሰጠቻት መሰረት ፖስታውን ተከታተላ ሰው የሚያለችበትን ስላወቀች አጋቹን ትጥልና ሽማግሌውን ይዛ ትወጣለች ማለት ነው። ከወጡ በኋላ እንግዲህ አባትየው ለስላሳ እየጋበዘችው አባዬ ግን ደና ነህ ስትለው አዎ ደና ነኝ፣ ትንሽ ወገቤ ነው። እሱም እንቅልፍ በማጣት ምክንያት ነው እንጂ ጥሩ እንቅልፍና ጥሩ መኝታ ሲያገኝ ይስተካከላል። በቃ ጠጣና ወደ ቤት እንሄድ፣ ቤት ሄደን አሽ አለሁ፣ ከዛ ደና ትሆናል ስትለው አይ ችግር የለውም፣ ካልተሻለኝ ታሽኛለሽ። ነገር ግን ወደ ቤት አልመለስም። እንዴ ምን ማለት ነው ወደ ቤት አልመለስም ማለት አባዬ ስትለው፣ አው ጠላቶቼ በጣም ብዙ ናቸው። ስለዚህ አሁን ወደ ቤት መመለሴ ግደሉኝ፣ አጥፉኝ ማለት ነው። ለተወሰነ ጊዜ ብቼ መሆን እፈልጋለሁ ይላታል። እንዲህ በፍጹም እንደዛ መሆን የለብህም ስትለው፣ እሱም እንግዲህ የካሌብ አባት ትሁትን እንደምንም ብሎ ያሳምናታል። እኔ ከገታው እንዳመለጥኩና እንዳለው በፍጹም ለማንም እንዳትናገሪ ለካሌብም ጭምር። ስለዚህ ምንም ነገር እንዳትናገሪ ባይሆን ያለሁበትን ቦታ አሳይሽና አንቺ ታንከባከቢኛለች እላታለሁ። አዎ የእኔ እንክብካቤ ያስፈልጋል። ወደ ቤት ብንሄድ ግን ጥሩ ነው። ለማንኛውም ካልከኝ ከቃልህ አልወጣም ብላ በሱ ሀሳብ ትስማማለች። እሱም እንግዲህ የሆነ ቦታ እንደሄደ እሷም ወደ ቤት ትመለሳለች ማለት ነው። ከዛ እንግዲህ ዳኒ የወደቀበት ቴና ስትሄድ ዳኒ ራሱን ስቶ ወድቋል። ካሌብ አባትም ሆነ አጋቹ ከቤቱ የሉም። ስትሄድ ወይኔ ጉዴ ብላ ዳኒ ብላ ብትጠራው ሊሰማት አልቻለም። በስተ መጨረሻ እንግዲህ ውሃ ስታገኝ ስትረጨው ይነቃል። ቆይ የት ነው ያለሁት? ጭራሽ ያለበትን ማታቅም ምንድን ነው የተፈጠረው? አባዬስ? አጋቹ ሴት አለ ስትል እኔ ምንም የማስታውሰው ነገር የለም አባዬ እጁን እንደፈታና ከዛ አጋቹ መቶ እንደመታን ራሱን ስቶ ሲወርቅ ብቻ ነው የማስታውሰው። ከዛ ውጪ ምንም አላስታውስም ሲላት ከዛ ቆይ እንዴት አላቅም እኔ፣ ምንም ከዚህ ሌላ የማስታውሰው ነገር የለም ብሎ ዳኒ እንግዲህ የተፈጠረውን ነገር ለቴና ይዋሻታል ማለት ነው። በሱዳን ሰዓት እሷ እንግዲህ በቃ በልተነሳሁን እንሂድ፣ ከዚህ እንሂድ ብላ ዳኒን እየደገፈች ይሄዱና የሆነ ቦታ ተቀምጠው እያለ ቆይ እንዴት ወዴት ሄደ አባዬ ወዴት ሄደ አጋችሁስ? ወዴት ሄደ እንግዲህ አላውቅም። ምናልባት ገሎት ይሆን። እንዲህ ቢሞት ደስ ይለኛል፣ ግን እንዲሞት አልፈልግም አሁን ምክንያቱም ሀብቱን መጀመሪያ ማውረስ አለብን። ስለዚህ እንዲገሉ አልፈልግም። አላውቅም ብቻ። የተሻለ ሀሳብ አስቢ፣ የተሻለ ሀሳብ አምጪ። እየተነጋገሩ እንግዲህ ያለ ትሁት እቤት ትሄድና ካሌብን፣ እባክህ ካሌብ ቲናን አግቼ የሆነ ነገር አደርጋለሁ የምትለውን ሀሳብ አስቁም፣ ካለዚያ ነገሮች ችግር ውስጥ ነው የሚገቡት። እባክህ ይሄን ነገር ካመንከኝ ይሄንን ነገር ብቻ አድርግልኝ ትለውና ትለምነዋለች። እሱም እንግዲህ ይሄማ በፍጹም አይሆንም ብሎ ቢያንገራግርም በስተመጨረሻ የትሁትን ሀሳብ ተቀብሏል። ከዛ እንግዲህ ቲና በቃ አሁን አንተ ወደ ቤት ሂድ፣ እኔ የሆነ ቦታ ደርሼ እመጣለሁ ትለውና ዳኒን ወደ ቤት ይሄዳል። እቤት እንዳለ እንደሌለ አረጋግጥ ትለዋለች። ትሁትና ካሌብ ቁጭ እንዳሉ ዳኒ ቤት ይመጣል። ሲመጣ ስለ አባዬ አዲስ ነገር አለ እንዲህ ዳኒ ስትለው ምንም ነገር የለም። ቢያንስ የዛን ሰዓት ፊቱ ተመቶ በልዟል። ምን ሆነ ነው ፊት ግን እንኳን ብሎ ሳይጠይቁት አይ ምንም አዲስ ነገር የለም፣ አታስቡ፣ ግን ምንም አይሆንም ብሎ በቃ አሁን መሄድ አለብኝ ብሏቸው እንደሌለ ቤት ውስጥ ካረጋገጠ በኋላ ተመልሶ ወደ ቲና ጋር ይሄዳል በቃ ቤት ውስጥ የለም ስትለው ሲላት በቃ እንግዲህ እርግጠኛ ነኝ አጋቹ ሌላ ቦታ ቀይሩ ለምን ቀየር ከትእዛዜ ውጭ ለምን ያደርጋል ስትለው እሱን አላውቅም እኔ የማስታውሰው ሲመታን እሱም እኔም ራሴን ስቼ እንደወደኩ ነው ከዛ በኋላ ምንም እንደተፈጠረ እኔ አላስታውስም ይላታል ከዛ በቃ ለማንኛውም አጋቹ ጋር አልደውልለትም እርግጠኛነን አባየር እሱ ጋ ነው ትልና፣ ስልኳን ብድግ ስታረግ እሱ ራሱ ተደጋጋሚ ደውሎላት ነበር። ወይኔ ደውሎ ነበረ፣ ስልኬ ሳይለንት ነው በቃ ደውይለታ። ሲደውለት እንግዲህ ላገኝ ይፈልጋለሁ ስትለው፣ እሱም ላገኝሽ ይፈልጋለሁ ይላታል። የት እንገናኝ ስትለው፣ የት የምንገናኝ ይመስልሻል እኔና አንቺ ሁልጊዜ የምንገናኝበት ቦታ ይላታል። ከዛ እንግዲህ ቴናም ቀሽቅንባይ ስትል አጋችሁ ጋር ትሄዳለች? አሱም አነቅ አርጎ ኦንበሩ ላይ ቁጭ ካደረጋት በኋላ ምንድን ነው ቆይ ማለት እዚህ ስመጣ ያገኘውት ትዳኔን ብቻ ነው አባየስ? ስትለው ጭራሽ ራስሽ አድርገሽ እኔን ትጠይቅኛለሽ? ለእያንዳንዱ ክደትሽ ዋጋ ትከፍ። እሺ አተናቀኝ እያነካኝ ነው ተረጋግተን እናውራ ስትለው እሺ የት ነው ያረብሾ ሽማግኔ ስላት እኔ አላቅም። እያንተ ከሆነ የስራህን በአግባቡ ያልሰራኸው አንተ እንጂኒ አደለሁም ስትለው አጋቹ በጣም ይናደዳል። ለእያንዳንዱ ገንዘብ ዋጋ ትከፍያለሽ፣ ሽማግሌውን ገድየዋለሁ ሲላት በጣም ብትደነግጥም ግን በመሞቱ ደስተኛ ነች። ከዛ እንግዲህ ሬሳውን ለመውሰድ እንኳን እጥፍ ትከፍያለሽ፣ ለእያንዳንዱ ለሰርሁባት ስራ ደግሞ አንድ ባንድ ሰለት ቃል ትከፍያለሽ፣ አንቺን በምበቀልሽ እበቀልሻለሁ ብሎ ጥሏት ይሄዳል። ከዛ እንግዲህ ቶሎ ብላ ዳኒን ታገኝና አባየር እንደሞተ እንደገደለው ትነግረዋለች። ዳኒም እንግዲህ ያንን ወሬ ተቀብሎ ከትሁት ጋር ይሄዳል ለትሁትም ለትሁትም እንግዲህ ያለውን ነገር ይነግራታል። እኔ አባዬን ለማስፈታት ቲናን ተከትዬ ሄጄ ነበር፣ ነገር ግን አባዬን ሳላስፈታ እኔው ራሴ ታጋች ሆንኩኝ። እና አባዬ አሁን አንድ ነገር ልነግርሽ ነበር። ምንድነው የምትነግረኝ? አባዬ ሞቷል። ሞት እንደዚህ ቀላል ነው እንዴ? አንተ ደግሞ አበዛው። ብላ ብድግ ምድጋርጋ እያስቤዘች ትስልበት ግራ ይከባል፣ ጥሏት ይሄዳል። ከዛ እንግዲህ ካሌብ ለካሌብ አባጌ ደህና እንደሆነ አረጋግጫለሁ። ስለዚህ ተረጋጋ። እንደገናም ደግሞ ቴናን አግታለሁ ያልከውን ሀሳብ ስላነሳ በጣም አመሰግናለሁ። ለእኔ እኮ ነው ይሄ ጥቅሙ ለአንቺ አይደለም፣ ብሎ ካሌብም ያመሰግናታል። ከዛ እንግዲህ ቴና ገድያዋለ ትላለት። በቃ ቤት ውስጥ ከሌለ ሄጄ እር ለቅሶ አለቅሳለሁ ከዛም በኋላ ውርሱን በቶሎ ተከፋፊ ይወጣለሁ አስባ እንግዲህ ወደ ቤት ትሄዳለች ቤትን በሩን ከፈት አድርጋ አባዬ አባዬ አባዬ እያለች ስታለቅስ ካሌብ እናቴና